ኤቭሪች ነው። እኔ ስለ እሷ መጥፎ ነገር የተናገርኩትኝ በጣም በክብር ነው። ኢቨን ሀሳቤን የሰጠውትኝ እሱንም መጥተው ስለጻፉ ቤትሽን ዘግተሽ ና ያሉ፣ ያን አልሄድም አልኩ። ያ ደግሞ መብቴ ነው። ቪዲዮ ስር ያለው አልሰራም አልኩኝ። የማልሰራበት የራሴ ምክንያት አለኝ። ከዛ ውጭ ግን ልጆቿ መሰደባቸው ልክ እንዳልሆነ እንደ አንድ እናት ተናግሬያለሁ። ልክ አይደለም። ልጅ ጋር አትድረሱ። ልጅ ሬድ ላይ ነው። በልጅ ብዙ ነገር ደርሶብናል። ይህን ተናገርኩኝ። በግድግ መነካካት አለባችሁ ነው ለሀቢባ ያልሆንሽ ብለው መተው የሚጽፉልኝ ምን ሆናልኛለች? እስቲ ሚዲያው ላይ ያላችሁ አይደል፣ ሀቢባ ለኔ ምን ሆናልኛለች? መቼ ቀን ነው ሀቢባ ቤት ገብቼ አልቅሼ ህመሜን ተናግሬ መፍትሄ ያገኘውኝና የሄድኩበት ቀን መቼ ቀን ነው ሀቢባ ቤት? እኔ ስድስት ሰዓት ሙሉ ላይቭ የተከታተልኩት እንዴ? የራሴ የቤቴ ስራ አለብኝ የራሴ እሸቅላለሁ። የተደረገው ልክ አይደለም፣ ልክ አይደለም አለቀ። ከዛ ውጭ ግን ምን እንደሆነላችሁ ነው የፈለጋችሁት እንዴ? ትክክለኛ እኮ የእሷ ደጋፊዎች እኮ አውቃቸዋለሁ በይፋ እነ ማን እንደሆናችሁ። አዲስ ህይወት ይሄ እናትልም፣ ይሄን እናታደርግም። ግን በሆነ ከበር ተሸፍናችሁ መታችሁ እዚህ ጋር ስሟን ጠርታችሁ እንድናገር ከሆነ ምንም ችግር የለም፣ የመናገር ችግር የለብኝም፣ ያንን ከሆነ የምትፈልጉት። ከዛ ውጭ ግን ከልጅቷ ጋር ፐርሰናል ኬዝ የለብኝም። አለቀ። አረጉቲ በሰላም ላከድነትችይላሉ ምን አድርጋላይ ካድነት ባት ወንድሞች እዚህ ቤት መታችሁ ኮመንት ከጻፋችሁ፣ መልስ ልሰጥ ግድ ነው። አለቀ የተናገርኩት ኮመንት ነጻፋችሁት ነው። ቀንተሽባት ለምትሉት ነገርኳችሁ ልቀና የምችልባቸው ሰዎች ይለያሉ። እ ምንም ማናገሩን አላችሁ። ማሊያ እየለበሳችሁ እየመጣችሁ ስትናገሩ ዝም አንልም እንናገራለን። እንዴ ለልጆቹ ተናገርን እኮ ልክ አይደለም፣ ወቅሰናል። የተደረገው ግን እኛም ተሰድበን እናቃለን፣ የእኛም ልጆች ተፖስተው ያውቃሉ ብለን ተናገርን። ከዚህ በላይ ምን አልቅሼ ቪዲዮ እንድሰራን የፈለጋችሁት? ይልጄ ላይ ሲደረግብኝ አልቅሼ ዘጠኝ ወር ከቲክታክ ጠፍቻለሁ፣ አስደንግጦኝ አሳምሞኝ ለካ በዚህ ልክ ነው ሚዲያ ብዬ ዛ አላያሳ ጉራጌን ተናገረች የተባለው ነገር ቢሆንም ራሱ አንድ ሰው ጉራጌ የሆነ ሰው ራሱ እንደዚህ እሷን ሊሆን ይችላል፣ ሊናገራት የሚችል እንጂ ልጆቿን አይናገሩም። በጣም ስነ ስርዓት አለው እኮ የጉራጌ ማህበረሰብ። ላይ እኛ መወለድ አይጠበቅብን፣ ምንም ቢሆን ቤተሰቦቻችን አግኝተዋል እኮ የጉራጌ ማህበረሰብ። ምንድን ነው የምታወሩት? ከሃዲ ነች ትላለች። ምን አድርጋልኝ? ሚዲያው ላይ አብረን እኮ ነው ኢሞሽናል ሆና ስትናገር ነው። ሰው የውልሽ ጥሩ ነገር ስለ ሀብቱ ልጅ ስታወሪ ሰምተናል። ያችን ነገር ቆርጦ አልኮሰቱም፣ መጥፎ ነገር ጻፉ፣ መጥፎ ነገር አናገሩም። አሁንም እየመረራችሁ ወጡት። አሽሙር አላውቅም፣ አላደኩም አሽሙር የሚያቃል ሳደገኝም በቀደም መጥታችሁ ተናግራችኋል። በአሽሙር መልስ አልሻ አለች ብላችሁ እኔ ግን ስናገር አድርሱ ሊላ ሀቢባ ብዬሽ አይደል የነገርኩሽ። ስሜን ጠርታ ደግሞ ስትናገር ደግሜ ስም ጠርቼ እናገራለሁ። አለቅም። ከዚያ ውጪ ግን መልስ እየሰጠኋችሁ ነው። አለቀ። አሽሙር አላቅም። በቃ ፊት ለፊት ግልጹ ምድር ላይ አሽሙር አናቅም። ይኸውልሽ ፍቅራችን ፊት ለፊት፣ ጸባችን ፊት ለፊት ነው። አሽሙር የሚባል ነገር እኔ አላቅም። እናአሽንግ ውስጥ ስላደግሽ ነው። በአሽም እንዳቀራረቡ ነው። ሰው ይህን አርጉ ብላችሁ ኦርደር አታርጉ ለሰው። በቃ እንደ አንዳንድ ሰው ምንም ለማድረግማ ይፈልጋል። አንዳንድ ሰው ደግሞ አንዳንድ ሰ ዝም ብሎ የሆነ ነገር ሲፈጥር ማገባ ውስጥ ቶፒክ ብሎ ይዞ ይመጣል። ቲክታክ ላይ ዝም ብሎ አቴንሽን ሲፈልጉ፣ አንዳንዱ ደግሞ እንደዚህ አይነት ነገር ላይ ቁጭ ብሎ ማውራት አይፈልግም ለምንድነውግምጽ ያለው እሱ ለምንድን ነው ቪዲዮ ያልሰራሽው ተብለ ስትሰደበ፣ በቤቴ ነው የምሰጥ ካለች መብታ ነው በቃ። ሳታስገድዱ ሰውም አንድ ሰሙን ቴዲንን ያልወደውም ሲል አንድ ሰው መጦ ኮመንት ላይ እንዴት አትወደውም ብሎ እንደማስገድም እንደዚያ ነው ምታደረጉ። ሰን ኩ አታርጉ ጋው የእኔ ምርጥ እንዴ አንቺ እኮ የራስሽ ፓተንት የራስሽ ማንነት ያለሽ ሰው ነሽ። ሰው መደገፍም ምንም ማድረግም መብትሽ ነው፣ ግን የምታስቢውን የምትፈልጊውን ብቻ ነው የምታደርጊው እንጂ ይሄ አገር ኮልኮሌ የሆነ ነገር አለ ብለሽ ምንም እንዳሰሚ እንዳሰሚ እየለጠፈች እየመጣች ቻሌንጁን ተቀላቀይ ያቻሌንጅ ከቻሌንጅ አያወጣችሁ እንደው የቁልቢው ገብሬ ከፈተና አያውጣችሁ። ይወሽ ሙሉ ቻሌንጅ ይሁንብሽ። ኧረ ጉቺ በቃ አፍታችን አሁን ጉ እኔ አሁንዶንቢ ሮንግ ጋ እንትም ምንድን ነው ሀቢ ያደረገችው ማክሱ ምንድነው? ሲገሩን እነሱ ናቸው የሚያውቁት። ምንድነው? ማስኩ ፊቷ ላይ ያለኝ እራሱ በራሴ ስገባ እጠይቃቸዋለሁ። ሰዎች ብዬሽ ነበር። ለምንድን ያረሁሉ ላምአባስ ግቡና እየዘጋባት አስቸግሯት ማንበብ ጀምሮ ነው የተደረገው ደግሞ ቲክቶክ ፊቷን ሲያይ አካውንቷን እየዘጋባት። አረ በእናትህ ማለት እንደዛ ነው መሰለኛው። እንደዛ እግዚአብሔርን እግዚአብሔር እንደዛ እኮ ነው የተባለው። አው ሪፖርት ካረጉባት አንፃር ይሆናል ምናልባት፣ ፊቷን ሲያይ ይዘጋል ማለት። ጉቺ የሮማንን አይተሻል ግን? የላስ የንትኑ የሮማን አንተ ፌስታላም ባይታችሁታል ሮማን የሰራችሁ ቪዲዮ በቃ ከምንም በላይ የሮማን አንደኛ። አረ የእውነት አውሩተው ለምንድን ነው ጋይስ? ማሜ ማሜ እውነቱ ነው ዳኒ ነገርኩስ እኮ እንደዛ ኮን ያለችው ራሷ እኮ እንደዛ ነው ያለች። ማሬ አረ እሷም ቀልደኛ ናት አባቴ። እሷ ራሷ ሙርት ትይዛለች እንደዚህ ቁጭ ብላ እሷ ራሷ ጉቺ አረ በናትሽ፣ እንደዛ አሉ እግዚአብሔር ሲሉ ነበር ማምዬ። ውሸቴን አይደለም እንዴ? እንደዚህ ተሰምቶ እኮ አይታወቅም ጋይስ። አሉ እንደዛ እንደዛ እያሉ ነበር። እና ፊቷን ያንን ስታረገበት አቆመ አሉ። አረ ተው በእግዚአብሔር። አረ ሙድ መያዝ መቻቹ። ደሙ ፈጠረ። የሮማ አለሽ ብቻ ይመጣጩ። እኔ የምትሰድቡኝ አሁን ምን አባታችሁ አርጊያችሁ ነው እዚ ቲክታክ ላይ ያላችሁ? እኔ ሀቢባ ነኝ። ቅንድም ቅንድምህን ነው ምልክት ፈሳሙኝ። ምን አባታችሁ ነው እኔ የምትሳደቡ? ጋይስ ምን አርጊያችሁ ነው ሊሰድቡኝ? እና ያልኩ ደግሞ ምን አድርጊያቸው ነው አሁን እኔ እንደው የሚሰድቡኝ? ማለት ነው ሰድብሽ፣ እኔ እንጃ ባታቸው። ሰው ለእውነት ሲቆም አይወዱም እኮ ጉቺ፣ ወይ ሰው ለእውነት ሲቆም አይወዱም እኮ። አብረሽ በቃ መሳደብ አለብሽ ልክ እንደነሱ። እነሱ ናቸው እንደነዚህ አይነት ሰዎች ነው። አሁን እኔ አሁን እግዚአብሔር እንደው በኑሮ በህይወት በመናመን

ያለውን የምንመስል ሰዎች አሁን፣ እንደውም እኔ በቁመት ዘለግ ያልኩኝ ነኝ። እንደውም ሐቢባ በቁመቴ የምትቀናብኝ ይመስለኛል። አድርሱ ይን ትቀኛለሽ፣ ትቀኛለሽ፣ ቀንተሽባት ትለኛለች። የእንትናን ሙዚቃ ጋብዣቸዋለሁ። የወንዴ ማክ ፋሽን